እንደምንላችኋል ከኤቢሲ የሰባት ሰዓቱን ዜና ይዘን ቀርበናል። አብራችሁን ሁኑ። የሰዓቱን ዜና ማቀርብላችሁ ተመስገን በየነ ነኝ። በኦሮሚያ ክልል ምዕራብ ወለጋን ከቄለም ወለጋ ዞን የሚያገናኙ የመቀናጆ ደምቢዶሎ የአስፋልት ኮንክሪት መንገድ ተመረቀ። በሌላ በኩል የነቀምት በደሌ የአስፋልት መንገድ ተመርቆ ሙሉ ለሙሉ ለትራፊክ ክፍት ሆኗል። የኦሮሚያ ክልል ርዕሰ መስተዳደር ሙክታር ከድር የመንገዶቹ መገንባት በአካባቢ ያለውን ንግድና ኢንቨስትመንት ለማሳደግ ድርሻው ከፍተኛ ነው ብለዋል። የትራንስፖርት ሚኒስትሩ ዶክተር ወርቅነህ ገበየው ደግሞ መንገዱ የኦሮሚያ ክልልን ከጋምቤላ ክልል ጋር በማሳሰር በመስመር ላይ ያሉ ከተሞችን እድገት ያፋጥናል ሲሉ ነው የተናገሩት። ለዝርዝሩ ሀብታሙ ድረስ። የኢትዮጵያ መንገዶች ባለስልጣን ያስገነባው የመቀነጆ ደምቢዶሎ የአስፋልት ኮንክሪት መንገድ 188 ኪሎ ሜትር ርዝመት አለው። የመንገዱን ግንባታ ከፍተኛ የመንግስት የሥራ ኃላፊዎች መርቀዋል። መንገዱ ምዕራብ ወለጋን ከቄለም ወለጋ የሚያገናኝ ሲሆን ለግንባታውም ከሁለት ቢሊዮን ብር በላይ ወጪ ሆኗል። የኦሮሚያ ክልል ርዕሰ መስተዳደር አቶ ሙክታር ከድር መንገዱ የአካባቢውን ኢንቨስትመንት እና የንግድ እንቅስቃሴ በማገዝ በኩል ትልቅ ድርሻ አለው ብለዋል። አካባቢውን ከማዕከላዊ ሀገራችን ክፍል ጋር በማስተሳሰር ኢኮኖሚውን በማነቃቃት ትልቅ በማነቃቃት ትልቅ ፋይዳ ያለው መንገድ ነው። ከዚህ አኳያ ለክልሉ አንድ ተጨማሪ ትልቅ የልማት ፈርጥ የተጎናጸፍንበት ነው ብሎ መውሰድ ይቻላል። የመንገዱ መገንባት ማህበራዊና ኢኮኖሚያዊ እንቅስቃሴያቸውን እንደሚያግዝ የጠቀሱት ደግሞ የአካባቢው ነዋሪዎች ናቸው። ነቀምት ደርሶ አሁን የሚመለሱ ደርሶ መልስ ነቀምት ደርሶ መልሶ አዲስ አበባ ደግሞ ያው በ11 ሰዓት ተነስቶ ነው። በ12 ሰዓት ተነስቶ ከዛ 9 ሰዓት 10 ሰዓት 11 ሰዓት ላይ ደርሳል። ምንም ችግር የለም። አሁን ከደንብ ሁሉ በሽተኞች ሲመጡ እዚህ መለያ ላይ ነው የምጥሉት። እንደገና ሰዎች በጀርባቸው ተሸክሞ እስከ ሆስፒታል ድረስ ነው የሚወስዱት። አሁን ግን መንገዱ ከተሰራ ወዲህ እንደ ልቡ ሰው ሄዶ ሆስፒታል ጋር ነው የምረገፈው። ተመሳሳይ የነቀምት በደሌ የአስፋልት ኮንክሪት መንገድ ግንባታ ተጠናቆ በይፋ ለአገልግሎት ክፍት ሆነዋል። ትራንስፖርት ሚኒስትሩ ዶክተር ወርቅነህ ገበየሁ መንገዱ በመስመሩ ያሉ ከተሞችን እድገት እንደሚያፋጥን ጠቅሰዋል። የነቀምት በደሌ መንገድ የአዲስ አበባ ነቀምት ግንቢ አሶሳን እና የአዲስ አበባ ጅማ መቱ ጋምቤላ ዋና መንገዶችን በአቋራጭ በማገናኘት በመስመራችን ላይ የሚገኙ የጅማ፣ የነቀምቴ፣ የመቱ፣ የጎሬ፣ የጋምቤላ፣ የበደሌ፣ የአሶሳ፣ የግንቢና የአርጆ ሌሎችም ትላልቅ ከተሞችን እድገት ከማፋጠኑ በተጨማሪ የሕዝብን ግንኙነት ከማጠናከሩም ረገድ እጥፍ ድርብ ጠቀሜታ ያለው መንገድ ነው። የነቀምቴ በደሌ አስፋልት መንገድ 96 ኪሎ ሜትር ርዝመት ያለው ሲሆን ለግንባታውም ከአንድ ቢሊየን ብር በላይ ወጪ ሆኗል። የመንገዱ ግንባታ የቻይናው ሲጂሲ ኦቨርሲስ የተሰኘ ዓለም አቀፍ ተቋራጭ አከናውኖታል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናከረው ዘገባ ሀብታሙ ድረስ ነቀምቴ። ኢትዮጵያ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ተለዋጭ አባል ሆና ለቀጣዮቹ ሁለት ዓመታት የምታገለግል ከሆነ በዓለም አቀፋዊ ትብብርና በጋራ ሰላም እና ደህንነት ላይ ያላትን የጸና አቋም አጠናክራ እንደምትቀጥል የውጭ ጉዳይ ሚኒስቴር ገለጸ። ኢትዮጵያ አፍሪካን ወክላ እጩ ሆና የቀረበችበት የጸጥታው ምክር ቤት ተለዋጭ አባልነት ምርጫም በነገው እለት በኒውዮርክ ይካሄዳል። አብዲ ከማል በቀድሞው የሊግ ኦፍ ኔሽንስ በአሁኑ የተባበሩት መንግስታት ድርጅት መስራች አባልነቷ ኢትዮጵያ ተቋሙ እውን ከሆነበት ጊዜ አንስቶ ለዓለም አቀፍ ትብብር መጎልበትና ለጋራ ደህንነት መርሆዎች መከበር ጉልህ ሚናዋን እየተወጣች ዘልቃለች። በተለይ እንደ አውሮፓውያኑ ከ1950ዎቹ መጀመሪያ አንስቶ እየጎላ በመጣው አካባቢያዊና ዓለም አቀፍ የሰላምና ጸጥታን የማረጋገጥ ሚናዋ ከኮሪያ እስከ ሩዋንዳ፣ ብሩንዲና ላይቤሪያ፣ አሁን ደግሞ ሶማሊያን ጨምሮ በአብዬ ዳርፉርና ደቡብ ሱዳን ለሰው ልጆች ሰላምና ደህንነት መጠበቅ ጠንካራ ተሳትፎ እያደረገች ነው። በአሁኑ ወቅትም ለተባበሩት መንግስታት ድርጅት ትልቅ ቁጥር ያለውን ሰላም አስከባሪ በማዋጣት በዓለም በሁለተኛ ደረጃ ተቀምጣለች። ከፍተኛ ቁጥር ያለውን የስደተኞች ቁጥር ማስተናገድን ጨምሮም በታሪኳ ለሶስተኛ ጊዜ በቀጣይ የጸጥታው ጥበቃ ምክር ቤት ተለዋጭ አባል ሆና በምታገለግልባቸው ሁለት ዓመታትም እነዚህን ሚናዎቿንና የአፍሪካን ጥቅሞች ለማስጠበቅ የምታደርገውን እንቅስቃሴ ይበልጥ አጠናክራ ትቀጥላለች ብሏል። የፌዴራል ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አዳኖም በምርጫው የዝግጅት ወቅት የበርካታ ሀገራትን ይሁንታ ማግኘቷን በመግለጽ ከ2017 ጥር ጀምሮ ኢትዮጵያ የጸጥታው ምክር ቤት አባል ትሆናለች ብለን እምነት ይዘናል። አሁን አፍሪካ ህብረት ደግሞ ኢትዮጵያ ትሁን በሚል ሙሉ ለሙሉ ነው ያጸደቀው። ጥር ወር ውስጥ እንደሚታወቀው ማለት ነው። ስለዚህ ስራውን አስቀድሞን ለመስራት ነው የሞከር ነው። ይህም ተሳክቷል የሚል እምነት ነው ያለን። አሁን ውድድራችን የሚሆነው ሁለት ሶስተኛውን ለማግኘት ነው፣ ከድምጽ ጋር ነው ውድድራችን ማለት ነው። ሁለት ሶስተኛ ካገኘን እናልፋለን፣ ብቸኛ ተወዳዳሪ ስለሆን ያማግኘት ደግሞ የሚያስቸግር ከአምስቱ የተባበሩት መንግስታት ድርጅት ዋነኛ ክንፎች መካከል አንዱ የሆነው የጸጥታው ጥበቃ ምክር ቤት አምስት ድምፅን በድምፅ የመሻር መብት ያላቸው ቋሚ አባላትና በየሁለት አመቱ ከየቀጠናው የሚመረጡ አስር አባል ሀገራት በድምሩ አስራ አምስት አባል ሀገራት የሚካተቱበት ነው። ምክር ቤቱ ዓለም አቀፍ ሰላምና ጸጥታን የማረጋገጥ በድርጅቱ ቻርተር ላይ የሚደረጉ ለውጦችን የማጽደቅ፣ የሰላም ማስከበር ዘመቻዎችን የመወሰን፣ የወታደራዊ እርምጃዎችንና የውሳኔ ሀሳቦችን አስገዳጅነት የማጽደቅ ስልጣን አለው። በድርጅቱ ቻርተር የዓለም አቀፍ የጋራ ደህንነት መርህ መሰረትም የትኛውንም ሰላምን የሚያውክ ሁኔታን የማጣራትና የመፍትሄ እርምጃ የማስወሰድ ስልጣንም ተሰጥቶታል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናቀረው ዘገባ አብዲ ከማል ኒውዮርክ፣ አሜሪካ። በአማራ ክልል የሚገኙ ሴቶች ኢኮኖሚያዊና ዲሞክራሲያዊ ተጠቃሚነታቸውን አጠናክረው መቀጠል እንዳለባቸው ተገለጸ። የአማራ ብሔራዊ ክልላዊ መንግስት ሴቶች ፌዴሬሽን ሁለተኛ መደበኛ ጉባኤውን በባህር ዳር አካሂዷል። ዘገባው የአማራ ክልል መንግስት ኮሚኒኬሽን ነው የሚያቀርበው። ጌታቸው ጫኔ በአማራ ሴቶች ፌዴሬሽን ጉባኤ ላይ በክብር እንግድነት የተገኙት የክልሉ ርዕሰ መስተዳድር አቶ ገዱ አንዳርጋቸው እንዳሉት ፌዴሬሽኑ የሴቶችን መብትና ጥቅም በማስከበር በኩል የድርሻውን እየተወጣ ነው። የሴቶችን ሰብአዊና ዲሞክራሲያዊ መብት በማረጋገጥ ሴቶች ከታሪካችን የተወረሰውን ተጽዕኖ፣ ኋላቀርነት ለማስወገድ በሚያደርጉት ትግል ውስጥ ትልቅ አቅም ሆኖ የሚያገለግል ድርጅታቸው ነውና ይህንን ድርጅታቸውን ለማጠናከር በሚያደርጉት እንቅስቃሴ የአማራ ብሔራዊ ክልላዊ መንግስት ከሴቶች ፌዴሬሽን ጎን ተሰልፎ የሚጠበቅበትን ኃላፊነት ለመወጣት የሚንቀሳቀስ መሆኑን በዚህ አጋጣሚ አረጋግጠዋል። የኢትዮጵያ ሴቶች ፌዴሬሽን ፕሬዝዳንት ወይዘሮ አዜብ መስፍን በበኩላቸው የአማራ ሴቶች የሀገርን ነጻነት የብሔር ብሔረሰቦችና ሕዝቦችን እኩልነት ለማስጠበቅ ያካሄዱት ትግል በታሪክ ሲጠቀስ ይኖራል። የኢትዮጵያ ሴቶች ፌዴሬሽን የሴቶችን ዲሞክራሲያዊና ኢኮኖሚያዊ ጥቅም በማስጠበቅ ተጠናክሮ እየሰራ ነው ብለዋል። ወይዘሮ አዜብ ገመንግስታችን በፈቀደልን ደረጃ ተበታትነው ይታገሉ የነበሩት የሴቶች ማህበራት ዝናብና ፀሐይ የተፈራረቀባቸው እንዳይሰቃዩ የሚያደርግ ጉሊት የምግብ አዳራሽ ተገንብቷል። ይህ አካሄድ የኢትዮጵያ ብቻ ሳይሆን በመላ አፍሪካ የመጀመሪያው ነው። የአማራ ብሔራዊ ክልላዊ መንግሥት ሠራተኛና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ትልቅ ሰው ይታያል የአማራ ሴቶች ፌዴሬሽን የሥራ አፈጻጸም ሪፖርትን ያቀረቡ ሲሆን ጉባኤተኛው ሪፖርቱን በሙሉ ድምፅ አጽድቆታል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይበልጥ ተደራሽነቱን ለማስፋት በአዳዲስ አማራጮች ብቅ ብሏል የመረጃ የመዝናኛና አስተማሪ ፕሮግራሞቹን በቀጥታ ለማየት ላልቻሉ እንዲሁም በየትኛውም የዓለም ጫፍ ለሚገኙ ተመልካቾቻችን ተደራሽ ለማድረግ በጉግል ዓለም አቀፍ አገልግሎት ተመዝግቦ አዲስ የዩቲዩብ ድረገጽ ከፍቷል። በቅድሚያም www.youtube.com/ኢቢሲ ወርልድ ብለው ይግቡ። ወደ መጀመሪያው የመግቢያ ገጽ እንደገቡ በመምረጥ ወይም ሰብስክራይብ በማድረግ የዚህ ገጽ ተከታታይ ይሁኑ። ትኩስና እለታዊ ዜናዎች፣ ፕሮግራሞች፣ ድራማዎች በየዕለቱ ይደርሶታል። የወደዱትን ምስል ወይም ቪዲዮ ላይክ ለማድረግ ወይም ለወዳጆቹ ለማካፈል ወይም ሼር ለማድረግ በተጨማሪም የፈለጉትን አስተያየት ለማስፈር ይረዳውታል። በዚህ የዩቲዩብ ገጻችን ዕለታዊ የሚሆኑ ቆየት ያሉ ዜናዎች፣ ዶክመንተሪ ፊልሞች፣ ሳምንታዊ ፕሮግራሞች እንዲሁም በቀጥታ ስርጭት የተላለፉ ዝግጅቶች፣ ድራማዎች በየትኛውም ጊዜና ቦታ በየትኛውም መንገድ ለማግኘት ይችላሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱ ዜና እንደቀጠለ ነው። ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር የምታደርገው ግንኙነት ፍሬያማ መሆኑን በኢትዮጵያ የተባበሩት አረብ ኤምሬቶች አምባሳደር ጋዜ አብደላ ገለጹ። ከሀገሪቱ ጋር በንግድና ኢንቨስትመንት ዘርፍ መስራት ደግሞ ውጤታማ እንደሚያደርግም ነው የተናገሩት። መሐመድ ሐሰን ዝርዝሩን አዘጋጅቷል። የሚያቀርበው ዳዊት ጣሰው። በኢትዮጵያ የተባበሩት አረብ ኤምሬቶች አምባሳደር ጋዜ አብደላ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደገለጹት ሀገራቸው ከኢትዮጵያ ጋር ያላትን ግንኙነት ወደ ላቀ ደረጃ ለማሸጋገር በተለያዩ ዘርፎች ስምምነቶች መፈረማቸውና የሁለቱ ሀገራት ከፍተኛ ባለስልጣናት ጉብኝት ማድረጋቸውን ተናግረዋል። የተደረገው ስምምነት የኢንቨስትመንት ጥበቃ ዋስትናን ጨምሮ ከተጨማሪ ግብር ነፃ እንድንሆን የተደረገው ስምምነት የኤምሬት ባለሀብቶች ወደ ኢትዮጵያ መጥተው እንዲሰሩ የሚረዳ ነው። በሁለቱ ሀገራት ፓርላማዎች መካከል ግንኙነት እንዲኖርና የሁለትዮሽ የሥራ ልምድ ልውውጥ እንዲደረግ ፍላጎት እንዳላቸው የኤምሬት ፓርላማ ፕሬዚዳንት ዶክተር አመል ቤሲ ወደ ኢትዮጵያ መጥተው ለመጎብኘት ፍላጎት እንዳላቸው ገልጸዋል። አምባሳደር ጋዚ የሁለቱን ሀገራት ወዳጅነት ለማገዝ ፓርላመንታዊ ግንኙነት እንዲኖርና የማህበራዊ ጉዳዮች ላይ በሰፊው ሊሰራ ይገባል ነው ያሉት። በኢትዮጵያና በኤምሬት መካከል ያለው የንግድና ኢንቨስትመንት ግንኙነትም ይበልጥ መሻሻል እንዳለበትም አምባሳደር ጋዚ ጠቁመዋል። والله በንግድና ኢንቨስትመንት ዘርፍ ከዚህ በተሻለ ልንሰራ ይገባል። በአሁኑ ሰዓት ያሉት የኤሚሬት ኢንቨስተሮች ከፍተኛ ካፒታል ያላቸው ናቸው ማለት አይቻልም። ስለሆነም በቅርቡ የዱባይ የንግድና ኢንዱስትሪ ምክር ቤት ከንግድና ኢንቨስትመንት ተጠቃሚ ለመሆን ወደ አዲስ አበባ ይመጣል። በትግራይ ክልል የአራጣ ወንጀል ለመከላከል ባለፉት ሁለት ወራት ትኩረት ሰጥቶ እየሰራ መሆኑን በክልሉ የምዕራባዊ ዞን ፍትህ ጽህፈት ቤት አስታወቀ። በዞኑ የአራጣ ወንጀል በግለሰቦች ላይ ቀላል የማይባል ኢኮኖሚያዊና ማህበራዊ ችግሮችንም እያስከተለ ነው የሚገኘው። ሰላም ሙሉጌታ በ1996 የወጣው የኢትዮጵያ ወንጀለኛ ሕግ አራጣ ማለት በህግ የተፈቀደ ወለድ በላይ ገንዘብ ማበደር እንዲሁም ካበደሩት ገንዘብ ተመጣጣኝነት የሌለው ምትክ ንብረት እንዲሰጥ መጠየቅ እንደሆነ በአንቀጽ 712 ላይ ሰፍሯል። የትግራይ ክልል የምዕራባዊ ዞን ፍትህ ጽህፈት ቤት ኃላፊ አቶ ፍጹም ብርሃነ፣ አራጣ በዞኑ ስር የሰደደ ወንጀል መሆኑን ይናገራሉ። ከቀላል እስከ ከባድ ጉዳት በብዙ ግለሰቦች ላይ እያደረሰ መሆኑን በመግለጽ፣ ከቀላል የገንዘብ ጉዳት ወይም ከንብረት ጉዳት እስከ ቤተሰብ መፍረስ ነው። ተወሰነ ብር ተበድረው መክፈል አቅቷቸው ንብረታቸውም ቤታቸውም ሙሉ ገንዘባቸውን የተወረሱ የተወሰዱ ሰዎች ነው ያሉ በውመራ በሰሊጥ እርሻ ልማት የተሰማሩት አቶ ጉኡሽ ገብረ ሕይወት በአራጣ ተጎጂ ከሆኑ አካባቢ ሰዎች አንዱ ናቸው። በወር አስር ሺ ብር ወለድ ለአበዳሪያቸው ለመክፈል ቃል ገብተው የወሰዱት ብድር ለማህበራዊ ቀውስ ዳርጓቸዋል። የተበደርኩት መቶ ሺ ብር ነው። በወር አስር ሺ እየወለድ ነው የሚሄደው ማለት ነው እና ወደ 10 ወር አካባቢ አዝመራው ሰላገኝ ሰላጋ ስቀር ያው ዝም ብሎ እየቀጠለ ይሄዳል። እንዳትል ግዴታ አለብህ ያሳስርሃል፣ ሰውዬው ያስማታታል። ያለብህ አማራጭ እስከሚነጋ ዝም ብለህ እያሳደስክ ይሄዳል። ወደ ሁለት መቶ አካባቢ ደርሷል ማለት ነው። ከዛ የነበረ ቤት ከሰሰኝ ከሶ ቤቱን አጫርቶ ብሩ ወስደዋል ማለት ነው። በሁመራና አካባቢው በአብዛኛው የአራጣ ብድር በዘር መዝሪያ ወቅት በስፋት ይዘወተራል። ሁለት መቶ ሺ ሁለት መቶ ሺ አካባቢ ወሰን መጀመሪያ ነው። ወደ 2006 ወደ 2007 መሸጋገሪያ ምርት አልተገኘም። ከ2007 ወደ 2008 ደሞ አሁን እንዳሁኑ ምንም ገቢም አልተገኘም። ስለዚህ ያም እየተባለ ቦሩ ላይ ደርሷል። ወደ 900 ምናምን ደርሰዋል። የትግራይ ክልል ፍትህ ቢሮ ችግሩን ለመቅረፍ ለአንድ ወር ኮሚቴ በማዋቀር ጥናት አካሂዷል። በጥናቱ ለአራጣ ብድር ምክንያት ሆኖ የተጠቀሰው በፋይናንስ ተቋማት በኩል ቀልጣፋ የብድር አሰጣጣ አለመኖር መሆኑን የትግራይ ክልል ምዕራባዊ ዞን ፍትህ ጽፈት ቤት ኃላፊ አቶ ፍጹም ብርሃነ ገልጸውልናል። ጽፈት ቤቱ ባለፉት ሁለት ወራት በወንጀሉ ተጠርጣሪ የሆኑ ግለሰቦችን ለህግ በማቅረቡ ላይ ትኩረት አድርጎ እየሰራ መሆኑንም ገልጸውልናል። በመንግስቱ መዋቅር የሚሰሩ ሰዎችም አግኝተናል። ያው ጉዳያቸው በህግ እየታየ ነው እስካሁን ከአስር በላይ ዋና ዋና ጉዳዮች መርጠን ከአስር በላይ በኮሚቴው በዚህች ሁለት ወር ከአስር በላይ ጉዳዮች አጣርተን ወደ ህግ አቅርበን በፍርድ ሂደት ናቸው።